ቡራ አቀብራረው የሀይሚ የንጉስ እንግዲህ ማለት ነው፣ ዛሬ 300 ሺህ ይገባል ማለት ነው። ኮንግራ ላለው ማለት ነው። ዛሬ እንግዲህ በብሩክ ቤት ይቀወጣል፣ በብሩክ ቤት ይመጣሉ ማለት ነው። እነዚህ ታዳጊዎች ሚዲያውን እየመሩት ይገኛሉ፣ ሁለት አክተሮች ማለት ነው። እና ጉዞ ወደፊት ዋው እንግዲህ ጨረቃዎች ጥረጭ ብለዋል። እንግዲህ ሀይ ሚልተድ አስባለች። ይሄን ከማድረጓ በፊት ደግሞ ማወቅ የምትፈልገውን ነገር አሳውቃት እያለ ነበረ ፍጼ ትናንትና ማለት ነው። በመጀመሪያ ብሩክ እንግዲህ ዛሬ 300 ሺ ይገባል በሱ ቤት ይመጣሉ ማለት ነው። ኮንግራ ማለት ፈልጋለሁ ማለት ነው የምሬን። 299 ገብቷል። ስለዚህ ትንሽ ነው የሚቀረው 5መቶ ምናምን ማለት ነው። በላይ ነው እንደዚህ የሚያሳየን በውስጥ ደግሞ በቃ ሞር ስለሚሆን ማለት ነው ዩቱብ ስታዲዮ ላይ እንደዚህ አይደለም ያሳየው። ስለዚህ ዛሬ 300 ሺ ይገባል ቡራ ማለት ነው። ቡራ 300 ሺ ከገባ ሀይሚና ብሩክ በአንድ ላይ በፍቅር ይመጣሉ ሁለታቸው ብቻ ማለት ነው። ስለዚህ ከኦዲንስ ከኛ የሚጠበቀው ቡራን 300 ሺ ማስገባት ነው። ሀይሚዬም እየገሰገሰኝ ነው። ዋው፣ የምር በጣም አሪፍ፣ እየደላት ነው አሁን ሀይሚ ማለት ነው። እና እሷ ራሱ በቅርቡ ማለት ነው ኢቨን፣ አንድ ወር የሚፈጅ አይመስለኝም 300 ሺ ትገባለች አንድ ወር ምናምን እንደዛ ማለት ነው። ስለዚህ ጨረቃዎች ወጥረው እየሰሩ ነው ማለት ነው። የመሬን በጣም ጎበዝ ናቸው እነዚህ ታዳጊዎች እንግዲህ ሚዲያውን እየመሩት ይገኛሉ። አሁን እንግዲህ ለአራት ነው እየመጡ ያሉት ማለት ሀይሚና ፍጼ ብሩክና ሄኖክ ማለት ነው። እና ሄኖክ እንግዲህ እሱ የሚደብረው የሚደብረው የሚናገረው ነገር ነው ማለት በቃ ያለፈ ነገር ስለሆነ ማሳወቅ አይጠበቅበትም። መለየት ፈልገሻል ወይ እያለ እንግዲህ ሄኖክ የሚተውነው ሆነ በሚደብር መልኩ ማለት ነው። ፍፄ ደግሞ መሰረት ባለው መልኩ ነው የሚታውኑት ማለት ነው። እና እንግዲህ ሁለቶቹ አክተር ማለት ነው በተለያየ ቤት ሆነው አክተርነታቸውን እያጎለበቱ ይገኛሉ። የምሬን ማለት ነው። ሀይሚ እንግዲህ አይታችሁ አታላ እየመራች እኮ ነው አንድ ለአንድ ማለት ነው። እና እንግዲህ ፍፄ ደግሞ የሀይሚን ምርጡን ሀሳብ ነው እየመራ ያለው። ብሩክና ሄኑክ ደግሞ ተቃራኒ ናቸው ማለት ነው። ምክንያቱም በቃ ቢያንስ እንኳን ምንም ይሁን ምን ያለፈ የሚሆን የትናንት ነገሩን ግልጽ ማድረግ ግድ ስለሆነ ይሄን ደግሞ አለማድረግ ግልጽ አድርጎ አለማሳየት ማለት ተቃራኒ ነው ማለት ነው። እና ብቻ እንግዲህ ሀይሚዬት እንደምትሄድ አናውቅም። ልትሄድ ነው እየተባለ ነው። ብሩክ ደግሞ የትም ማትሄዳትም ከዚህ በኋላ የራሴን ውሳኔ ወስናለሁ፣ ብሏል። ትናንት ሰምታችሁ ተላ ብሩክ ውሳኔን እኔም ወስናለሁ፣ ከዚህ አርፋ ትቀመጣለች ብሏል። ስነ ስርዓቷንም ማስሳታለው ብሏል ማለት ነው። ብሩክ ብሩክ ትናንት ሲይዝት ነበረ የምሩ ማለት ነው። እና ብቻ ግን ምንም ማለት አልፈልግም። ቲክቶክ ላይ በጣም ብዙ ነገር ነው የሚባለው ፎቶም ዘቀዝቁ እኮ ያላችሁ እስቲል ማለት ነው። የምሬን ማለት ነው። እንዴ ምን ሆናችኋል? እነሱ እኮ ስራ ነው የሚሰሩት። እንዴ ቪዲዮአቸውን እያያችሁ ዘና እያላችሁ አበረታቷቸው። አሁን ይቡራ ዛሬ ቪዲዮ ሲለቀቅ በደንብ ከታየለት ማለት ነው ዛሬ ይገባል ሶስት መቶ ሺ ወንድሜ፣ ኮንግራ ይገባሃል። ከዚህ በላይ ማለት ነው። ሁሉንም ነገር ችለህ ስድውንም ምኑንም ችለህ እዚህ ደርሰሃልና ይሄ ደግሞ ሶስት መቶ ሺ የአንተ ብቻ ሳይሆን የአንተና የሀይሚ ልፋት ጭምር ነው። ሲቀጥል ደግሞ የውድ የጨረቃ ፋሚሊዎች ቪዲዮቸውን ሼር ላይክ የሚያደርጉ የእነሱም ልፋት ጭምር ነው። የሀይም ስኬት የብሩክም ስኬት ነው፣ የብሩክ ስኬት የሀይም ስኬት ነው ብዬ ነው የማስበው። ፕላስ ደግሞ ምርጥ የጨረቃ ፋሚሊ ቪዲዮቸውን የሚያይ በእነሱም ጥረት ነው እዚህ ጋ የደረሳችሁት። ስለዚህ ጉዞ ወደፊት ቦራ 300 ሺ ይገባል። ዛሬ ሀይሚ ደግሞ እንግዲህ በዚህ ወር ማለት ነው፣ በደንብ ከሰራች 300 ሺ ትገባለች ማለት ነው። አንድ ወር በላይ እንደው ትንሽ ነው ቢቀራት እንጂ ትገባለች ብዬ አስባለሁ። እና እንግዲህ ብሩክ ደግሞ ሰርፕራይዝ ይኖራል ከፊት ለፊት፣ ምክንያቱም 300 ሺ ደግሞ ይከበርለታል ብዬ አስባለሁ። ውራ አሪፍ አሪፍ ጊዜ ነው ዘንድሮ ደግሞ የምሬን ማለት ነው። እና ልደቱም በሚገርም ሁኔታ ቅመሟ አክብራለታለች። አሁንም ሶስት መቶ ሺ ደግሞ በሚቀጥለው ይከበርለታል። ዋው ብያለው። እነዚህ ልጆች የምር ሚዲያውን እያንቀጠቀጡት ነው የሚገኙ። በመሀላቸው ምንም ነገር እንዲፈጠር አንፈልግም። ፈጣሪ ያሰባችሁ ተሳክቶላችሁ ደግሞ ለቁም ነገር ያብቃችሁ እያልኩኝ ሰላማችሁ ብዛ ቤተሰብ።